ሰላም ጠና ስለን ክቡራንት መልካቾቻችን እና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአክር እንግሊዝ አሁን የዘውዱ ሸዋጫጭ ዜናዎችን አቅርበላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን ሆ ላሊበላ ወይም ዲላሞ በፋኖ ቁጥጥር ስር ልትውል ተቃርባለች። ጠቅላይ ሚኒስትሩም ይቅርታ ጠየቁ። ከንቲባው ቤት ፈረሳው አሁንም ይቀጥላል ሲሉ ዛቱ። የፖሊስ አባላትም በፍርድ ቤት ውሳኔ ተሰጣቸው። የህሊና እስረኞችም ፍርድ ቤት መቅረባቸው ታወቀ። የህገ መንግስት ማሻሻያው ተፈጻሚ እንዳይሆንም ተጠይቋል። የአዲስ አበባ እግረኞች በትራፊክ ቅጣት መከራችንን እየበላን ነው አሉ። ካናዳ መቼም ቢሆን የአሜሪካ ግዛት ልትሆን በፍጹም አትችልም ተባለ። ፕሬዝዳንቱም ረጅም ንግግር በማድረግ ክብረ ወሰን ሰብረዋል። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው። ድምቻ ኮሎኔል ታደሰ ሸቴ በሸዋ ጠቅላይ ግንባር ተጠናክሮ ቀጠለ። ኮሎኔሮ ከፀሐይ ብርሃን ፈጥኖ በመቀበል ጠላትን እንደለመደው እርምጃ መውሰዱን አሁንም አጠናክሮ ቀጥሎበታል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆንኝ ኮር አጼ ዘራይ ቆብ ክፍለ ጦር ወደ ጣተዊ ብርጌድ አንኮበር ጥድ አምባ ላይ በሰራው መብረቃ ኦፕሬሽን ታላላቅ ድሎችን መቀዳጀቱ ነው የተገለጸው። የጠላት ብልጽግና ሰራዊት ወደ አንኮበር ከሀያ መኪና በላይ ሰራዊቶችን ይዞ ሊያንቀሳቀስ ቢሞክርም፣ ይሁን እንጂ የአማራ ፋኖ አደገኛ ምት ነው ያደረሱበት። ጠላት ይዞት የነበረው ዙሀ ሶስት በትንታጎቹ የተቃጠለ ሲሆን ሁለት የዙ ኦፕሬተሮች ወዲያውኑ እርምጃ የተወሰደባቸው መሆኑ ነው የተገለጸው። ይሁን እንጂ ጠላት እንደ መግባቱ ቀላል ያልሆነው እጅግ ፈታኝ ውስብስብ ከባብ ውስጥ መግባቱም ታውቋል። ትግሉ ተጠናክሮ የቀጠለበት የሸዋ ምድር ዛሬም እያንገበገበ መሆኑ ነው የተገለጸው። በሌላም በኩል የአማራ ፋኖ አንድነት በጎንደርም እንዲሁ ትግሉን አጠናክሮ ቀጥሎበታል። በተለያዩ ግዛቶች እየተደረጉ ያሉ ጃዎች አሁንም ጠንክረዋል። የአጥናፉ ብርጌድ ከዳግማዊ ቴዎድሮስ ብርጌድ አንድ ሻለቃ በሰላሌ ወረዳ ሰላል ሰላሬ ከተማ መሽጎ የነበረውን የጠላት ኃይል ጥምር ጦር እያለ የሚጠራውን በተለይም በወታደሩ ላይ ከፍተኛ እርምጃ መውሰዱ ነው የተገለጸው። በተለይም በፖሊስ ተቋማቶችን ጣቢያ ጨምሮ የሰላሬ ከተማ መቆጣጠር መቻሉም ተገልጿል። በዚህ ውጊያ ከፍተኛ የጠላት ኃይል ሙትና ቁስለኛ የሆነ ሲሆን እየተረፈውም እግር ያውጭ ብሎ መኮብለሉ ነው የተገለጸው ወደ አርባ በለሰላሳ ከተማ ወጥተዋል። የአማራ ፋኖ አንድነት በጎንደር የህግ መምሪያ ኃላፊ በላይ ዘለቀ እንደገለጸው ከሆነ አሁን ትግላችንን አጠናክረን ወደፊት እየገሰገስ ነው ከዚህ በኋላ ወደኋላ ኋላ የምንልባቸው አንዳችም ጉዳዮች የሉም ሲል ነው የገለጸው። ኃይላችንን አጠንክረን እየገሰገስ ነው ሲል ብሎም አክሎበታል። ይህ በእንዲህ እንዳለ የአማራ ፋኖ በወሎም እንደዚሁ ቤተ አማራ ተጠናክሮ ቀጥሎ አሉጊያ ይሁና ተጋድሎ ምዕራብ ወሎ ኮር በአርበኛ ጀማል ብሬ የሚመራው ልዩ ዘመቻ በሼህ ሁሴን ጅብሪል ክፍለ ጦር በቶር ብርጌድ እና ዳግም ክተት ወር አይሉ ክፍለ ጦር የተውጣጣ አሃዶች በጋራ ልጓም ከተማ ሌሊቱን ዘልቀው በመግባት የተሳካ ኦፕሬሽን መፈጸማቸው ነው የተገለጸው። በአሁኑ ሰዓት በተለያዩ የአማራ ግዛቶች እየተደረጉ ያሉ ተጋድሎች ጠንክረው የቀጠሉ ሲሆን በተለይም በመከላከያ በኩል እየተወሰደ ያለው እርምጃ እጅግ አቅም እያነሰው መሆኑም ተገልጿል። በተለይም በአማራ ኃይሎች ከብልጽግናው ጋር መንግስት ጋር በመተባበር እስካላቆሙና ዘር ማጥፋት እስከሚቆም ድረስ ወገናችንን የአማራን ህዝብ ጎን እስከ ግድያው እስካልቆመ ድረስ አሁንም እጅግ ጥንክረን እንቀጥላለን ሲሉ ነው የገለጹት። በምንም ጉዳይ ላይ ቢሆን ወደኋላ የማንል መሆኑ ሊታወቅ ይገባል ብለዋል። ይህ በእንዲህ እንዳለ ቀደምት ላሊበላ ሊበላ ወይም ዲላሞ በፋኖ ቁጥጥር ስለማ ጥቂት ደቂቃዎች ቀርተዋታል ይላሉ የሚመጡት መረጃዎች። በአፋጎ ጎጃም አገው ምድር ክፍለጦር ጦር መንትዮቹ የአቸፈር ንስር አቤ ጉበኛ ጉበኛ ብርግድ ቢት ወደዳ እያለው መኮንን ብርግድ በጥምር ነው ዲላሙ ቀደምት ላሊበላ ያለውን ሀይል እያዳመጡ ይገኛሉ። ሀይሉን አጠናክሮ ምንትዮቹ በዚህ ሰዓት በከፊል ከተማዋን በቁጥጥር ስራ ውለውታል። ወደፊት እየገሰገሱ መሆኑ ነው የተገለጸውም። በተለይም በጭበጣ ውጊያ እያደረጉ ያለው ኃይል ጥንካሬና ብርታት ወንያቸው እጅግ ጉድ ያሰኘ እንደሆነም ነው የተገለጸው። የጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት ኃላፊ ይበልጣል እውነቱ እንደገለጸው ከሆነም በተለይ ፋኖቹ ጠንክረው ወደፊት እየገሰገሱ የሚያደርጓቸው ነበልባላዊ ጥቃቶች እጅግ አስደንጋጭ ነው ሲል ነው የገለጸው። ክቡራን ተመልካች አድማጮቻችን ይህን ጉዳይ በተመለከተ ከመከላከያ መረጃዎችን ለማግኘት እያደረግነው ጥረት ለጊዜው አልተሳካም። የህልና አስረኞች ችሎት ቀረቡ በነ ቴዎድሮስ ጣምራ መዝገብ የአቃቢ ህግ ምስክር የማሰማት ሂደት መቀጠሉም ነው የታወቀው። በተለይም በአስራሁለት ምስክሮች መካከል ሰባቱ የሚሆኑት በችሎት ተገኝተው ምስክርነት ቃላቸው መስጠታቸውንም ለማወቅ ተችሏል። በርካታዎቹ ላይ እየተመሰከረ ያለው የሐሰት ዘገባ እንደሆነ ብዙዎቹም ይገልጹታል። በተለይ በፌዴራል ከፍተኛ ፍርድ ቤት ልድታ ምድብ ችሎት ቀርበው ነው የምስክርነት ቃላቸውን የሰጡት። ከአሁን ቀደም በቅድመ ምርመራ ወቅት አንዱ አለም የሚለው ስሙን አቤነዘር ታደሰ በሚል ቀይሮ እንዲሁም ከሁለት ወር በላይ ከሚመሰክርባቸው ሰዎች ጋር አብሮ የታሰረ ቢሆንም ይህንን እውነታ ዶ ከቤቱ እንደመጣ አድርጎ እንዲመሰክር አቃቢ ህጉ እየተገደደ ሰዎችን እያመጣ ምስክርነት እያሰጠ ነው የሚለው ቀሳም እየቀረበበት መሆኑ ታውቋል። የምስክርነት ቃሉን የሞላበትን አቃቢ ህግ እየተቀበለ ውሸት ሲያጠና የከረመው ስለመሆኑ በከቃል ለመረዳት ይቻላል ይላሉ ተከሳሾቹ። በተለይም በአቃቢ ህግ በኩል እየመጡ ምስክርነት የሚሰጡት በአብዛኞቹ እጅግ አሳፋሪ ምስክርነት ነው የሚሰጡት። አጥንተው በመምጣት ብዙዎቹ እየተሳሳቱ እንዳለም ነው የተገለጸው። በተመሳሳይ በነ ዘነበ ሽታ እንዳይላሉ መዝገብ በሽብር ወንጀል የተከሰሱት አንደኛ ዘነበ ሽታ እንዳይላሉ፣ ሁለተኛ ማኑኤል ሳሌ እና ሶስተኛ በስርዓት ካሳይም የተባሉ ተከሳሾች በዕለቱ በፍርድ ቤት ቀርበው ለመጋቢት 3/2017 በችሎት እንዲገኙ በሚል ተለዋጭ ቀጠሮ የተሰጣቸው መሆኑም ታውቋል። ቤኒሻንጉል የቤንሸንጉል ጉሙዝ ክልል ያሻሻለውን ህገ መንግስታዊ ተፈጻሚነት እንዳይሆን ለህገመንግስት ጉዳዮች አጣሪ ኮሚቴ አቤቱታ ቀረበበት። የቤንሸንጉል ጉሙዝ ክልል ምክር ቤት ነው ለሳምንት ያህል በአካሄደው መደበኛ ጉባኤ ላይ ያጸደቀው የክልል ህገ መንግስት ማሻሻያ የኢፌዴሪን ህገ መንግስት የሚቀረን ነው ያሉት የተቃዋሚ ፓርቲ የምክር ቤቱ አባላት ተፈጻሚ እንዳይሆን ጥያቄያቸውን አቅርበዋል። የሚሰጡት የማሻሻያ ውሳኔዎች ተገቢነትም የሌላቸው ነው ብለውታል። የምክር ቤቱ አባላቶች አቤታቸውን ያቀረቡት ለፌዴራል ህገ ለግዳጅ አጣሪ ጉባኤ እንደሆነም ታውቋል። የህገ መንግስት ጉዳዮች አጣሪ ኮሚቴ በተለያዩ አካላት የሚቀርቡትን የህገ መንግስታዊ ግዳጅ የማጣራት ስልጣን ያለው እንደሆነም ይታወቃል። ይህንን አቤቱታ ያቀረቡት የቤኒሽንጉል ጉመዝ ክልል ምክር ቤት የቦሮ ዲሞክራሲያዊ ፓርቲ በዱፓ ተመራጭ የሆኑት አቶ አመንቴ ገሺ፣ አቶ ዮሐንስ ተሰማና ተስፋ ኪሉ እንደሆኑ ታውቋል። ሶስቱ የቦዴማ የክልል ምክር ቤት ተመራጮች የህገ መንግስታዊ ትርጉም ከጠየቁባቸው ጉዳዮች ውስጥ የክልል ምክር ቤቱ መቀመጫ ቁጥር ማደግ የተመለከተም ይገኝበታል ነው የተባለው። የአዲስ አበባ ነዋሪዎች በትራፊክ ቅጣት መከራ እየበላን ነው ሲሉ ቅሬታቸውን አቀረቡም። መንቀሳቀስ አልቻልም። በአዲስ አበባ በተለይም በአራት ኪሎ እየተንቀሳቀስን በምንሄድበት ሰዓት ሁሉ ቅጣቱ በዝቶብናል ነው ያሉትም። ከየካቲት 11 ጀምሮ በአራት ኪሎ አካባቢ የመሬት ውስጥ የእግረኞች መቋረጫ አገልግሎት ክፍት ከሆነ በኋላ እግረኞች ቅጣታቸው እጅግ የከፋ እንደሆነም ገልጠዋል። የትራፊክ ህግና ስርዓቱን ባላከብሩ 126 እግረኞች ላይ የገንዘብ ቅጣት የተጣለባቸው ሲሆን ገንዘብ መክፈል ያልቻሉ 446 እግረኞች ደግሞ የማህበራዊ አገልግሎት እንዲሰጡ መደረጉን የገለጸው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የአራዳ ክፍለ ከተማ ቅርንጫ ጽሕፈት ቤት እንደሆነም ታውቋል። ሌሎቹም ከዚህ ይማሩም ሲል ነው የገለጸው። እጅግ አሳዛኝ ነው። በመንገድ ላይ በምንሄድበት ሰዓት ሁሉ እጅግ ምክንያት እየፈጠሩ ቅጣት እየሰጡን ነው። በገዛ ሀገራችን መንቀሳቀስ እንኳን በእግራችን አልቻልም፣ መኪና እንዳንነዳ ሀብቱም ገንዘቡም የለንም፣ ወዴት እንሄድ እያሉ አሁንም የአዲስ አበባ ነዋሪዎች የቅጣቱ ብዛትና ምክንያት እየከፋ መሆኑን ገልጠዋል። ካራማራ የካራማራ ጦርነት የተካሄደው ከዛሬ አርባ ሰባት ዓመታት በፊት የካቲት 26 ቀን 1970 ዓ ም እንደሆነ ይታወቃል። ከ47 ዓመታት በፊት ልክ በዛሬ ሁለት ታሪክ የሆነ የሶማሌ ጦር በምስራቅ በኩል 700 ኪሎ ሜትር በደቡብ በኩል ደግሞ 300 ኪሎ ሜትር የኢትዮጵያን አየር ድንበር ጥሶ ገብቶ ነበር። ይሁን እንጂ የኢትዮጵያ ጦር ወራሪውን የሶማሌ ሰራዊት ከኢትዮጵያ ግዛት በማባረር ካራ ማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ አውለብልቧል። በድምቀትም ቀድሞ አባቶቻችን ለእኛና ለኢትዮጵያ ነፃነትና ክብር ሲሉ ለማንም የሚከብዱ በጣም በጣም ከባባድ ተጋድሎችን አድርገው ነፃ አገር ለኛ ለተተኪ ትውልድ ትተውልናል፣ አውርሰነሆና አውርሰናልም። እኛ ተተኪ ትውልዶች ግን ያንን ታሪክ ማወቅ አልፈለግንም። ይባስ ብለን ብሔር ብሔረሰብና በሃይማኖትና በሌሎችም ተከፋፍለን አገርን ለማፍረስ ታጥቀን እየሰራን ነው። የሰማቱ መስዋዕትነት ባከነ። የካራማራ ድልም የዚህ አሳፋሪ እጣፋንታ አንዷ ካልሆነ ክብር እና ሞገስ ለዚህ ድል መስዋዕትነት ለሆኑ ጀግኖቻችንና አባቶቻችን፣ ይህንን ታሪክ መስራት አቅቶን እየባሰ ችግር እየፈጠር መሄዳችን አሳዛኝ ነው ሲሉ በተለይም በካራማራ ስለሞቱት ወገኖቻቸውና በሀገራቸው ላይ እየደረሰ ያለውን ውርደትና ሞት በጣም ዘግናኝ ተግባር ያሉት በርካታ ኢትዮጵያኖች ይህን ድል በአግባቡ እንዳናጣጥም እንክባት ፈጥሮብናል ሲሉም ነው እየተቹ የሚገኙት። የሀገራዊ ምክክሩ ትርክትን ለመገንባት የሚሰራ ስራ ውጤት እየሰራ ነው ሲል ተገለጠ። በተለይም በ ነጠላ ትርክቶችን በመመከት የጋራ ሀገራዊ ትርክት ለመገንባት የሚሰራው ስራ ውጤትን እያስመዘገበ መጣቱን የኦሮሚያ ክልል ኮሚኒኬሽን ቢሮ አስታውቋል። ቢሮ የመገናኛ ብዙኃንና የህዝብ ግንኙነት ዘርፍ አመራርና ባለሙያዎችን ያሳተፈ የውይይት መድረክ አዘጋጅቶ በመድረኩም የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አይሉ አዱኛ በህዝብ ግንኙነት መገናኛ ብዙኃን ፎረም ላይ ተገኝተው እንደገለጹት ስራው በገቢው እየሰራ ነው ሲሉ ገልጻሉ። ታራ አንዳንዶች ይህንን በተመለከተ እውነት ነው ለኦሮሚያ ለብልጽግና ሰዎች እየሰራ ነው፣ ግን ለኢትዮጵያ ጠብ የሚል ነገር አለማድረጉ ግን ሊታወቅ ይገባል ሲሉም ገልጸዋል። እኛ እየሞትን ሀገራችን እየፈረሰ ባለበት በዚህ ሰዓት ነው ወይ ለመሆኑ የምክክር ኮሚሽኑ ስራ ሰርቷል እየተባለው ሲሉም ይጠይቃሉ። የፖሊስ አባላቶች የፍርድ ቤት ውሳኔ ተሰጣቸው። ሶስት የቀድሞ የፖሊስ አባላትን ጨምሮ ተሽከርካሪዎችን በመስረቅ የተከሰሱ ናቸው፣ ጥፋተኛ ተብለው ውሳኔ ተሰጣቸው። ከኢትዮጵያ ኮንስትራክሽን ስራዎች ድርጅት ሁለት ተሽከርካሪዎችን ሰርቀዋል ተብለው ክስ የቀረበባቸው ሶስት የፖሊስ አባላትን ጨምሮ ዘጠኝ ተከሳሾች ጥፋተኛ ሲል የፌዴራል ከፍተኛ ፍርድ ቤት ልደዳ ምድብ አራተኛ የሙስና ወንጀል ችሎት ፍርድ ሰጥቶበታል። ተከሳሾቹ አንደኛ የአዲስ አበባ ፖሊስ ኮሚሽን የአራዳ ክፍለ ከተማ አራት ኪሎ ፖሊስ ጣቢያ ቀድሞ የፖሊስ አባል እና የወንጀል መከላከል ቡድን መሪው የነበረው ዋና ሳጅን ትግሉ ሰቦቃ፣ ሁለተኛ እና ሶስተኛ ደግሞ የአዲስ አበባ ፖሊስ ኮሚሽን የአዲስ ከተማ ክፍለ ከተማ መምሪያ የጊቢ ጥበቃ አባላቶች የነበሩ ኮብል ዘንበ ኩማ የኢትዮጵያ ኮንስትራክሽን ስራዎች ድርጅት ውስጥ የቦሌ አራብሳ ፕሮጀክት 13 የጥበቃ የነበረው መልካሙ አያና፣ ስድስተኛ መልካሙ ካላዮ፣ ሰባተኛ ከበደ ገብረ ኢየሱስ፣ ስምንተኛውን ዶሰን ወይም ኢብራሂም ረጋሳ እና ዘጠነኛ ሮቤል ሙሉ አለም መሆናቸው ታውቋል። ተከሳሾቹ የማይገባቸውን ጥቅም ራሳቸው ለማግኘት ወደ ሌላ ሰው ለማስገባት በማሰብ የኢትዮጵያ ኮንስትራክሽን ስራዎች ድርጅት ቦሌ አራብሳ ፕሮጀክት 13 ውስጥ የጥበቃ ሰራተኞች ከሚሰራው አምስተኛው ተከሳሽ ጋር በጥብቅ በመመሳጠር የወንጀል ድርጊ በመፍጠር አቃቢ ህግ ክሱን መስርቶባቸዋል። በዚሁም አራተኛ ተከሳሽ የዋጋ ግምቱ 3 ነጥብ አምስት ሚሊዮን ብር የሆነ ሲኖትራክ ሞተሩን ያለ ቁልፍ በማስነሳት ከቦታው ይዞ ወጥቷል። እንደዚሁ አራተኛ ተከሳሽ በተመሳሳይ ዋጋ ግምት ሰባት ነጥብ አምስት ሚሊዮን ብር የሆነ ሲኖትራ ከቦታው ይዞ ወጥቷል በሚል በዝርዝር ጉዳዮቹን ከአቀረበ በኋላ የፍርድ ውሳኔ መስጠቱ ነው የታወቀው። ተከሳሾቹ ወንጀል ድርጊታቸውን አለመፈጻቸው ክደው በመከራከራቸው አቃቢ የሰውና የሰነድ ማስረጃ አቅርቡባቸዋል። ዘጠኙ ተከሳሾች የቀረቡባቸው ማስረጃ ማስተባበል ባለመቻላቸው የጥፋተኝነት ውሳኔ የተላለፋባቸው ሲሆን የቅጣት አስተያየታቸውን ለማስማትም እንደዚሁ ለ መጋቢት ዘጠኝ ቀን 2017 ተለዋጭ ቀጠሮ መስጠቱም ታውቋል። ከንቲባው የቤት ፈረሳው ይቀጥላል ሲሉ ዛቱም ህገወጥ ናቸው ብለን ካሰብን ማፍረሳችን እንቀጥላለን ሲሉ ነው የሸገር ከተማ አስተዳደር ከንቲባ ይሄ የገለጹት። አሁንም እናፈርሳለን፣ ህገወጥ ተግባሮችን የሚሰሩትን ዝም ብለን የምናይ አይደለንም ሲሉ ነው የገለጹት። ጠቅላይ ሚኒስትሩ በሌላ በኩል ደግሞ ይቅርታ እንጠይቃለንም ሲሉ ገልጸዋል። በቤቱ ብዙ አመታት ስለኖሩ ብቻ አይፈርሱም የሚለው እሳቤ አልቀበልም ሲሉ ነው የሸገር ከተማ አስተዳደር ያሳወቁት። በከተማው ከአንድ ሺህ በላይ ባለሀብቶች ከተፈቀደላቸው መሬት በላይ ወስደው መገኘታቸው ተገልጸዋል። የሸገር ከተማ አስተዳደር ያለፉት አስር ዓመታት ሲገነቡ የነበሩ ህገ ወጥ ቤቶችን ለቀጣይ የተሻለ ከተማ ለመገንባት ችግር በመሆናቸው መፍረሳቸው ተገቢ ነው ሲሉ ነው የገለጹት። ውሃ እየከፈልኩ ነበር፣ መብራት ስከፍል ቆይቻለሁ በሚል ምክንያት የሚቆይ ምንም አይነት እድል እንደሌለ እና ለዚህ ምትክ ይሰጣቸዋል የሚለው ጉዳይ ከተማ አስተዳደሩ በቀጣይ በሚከተለው የከተማ ግንባታ አብሮ የሚሄድ አለመሆኑን በኦሮሚያ ክልል መንግስት ምክትል ፕሬዚዳንት ማዕረግ የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ገልጸዋል። ይሁን እንጂ ይህንን በተመለከተ በጠቅላይ ሚኒስትሩ በኩል ደግሞ በድጋሚም የልማት ስራዎችን ስንሰራ ያስከፋ ናችሁ በቤት ንብረታችሁ ያስነሳ ናችሁ ያለአግባብ ወጪ ያስወጣ ናችሁ በፌድሪ መንግስትና በአዲስ አበባ ከተማ አስተዳደር ስም ይቅርታ እንጠይቃለን ሲሉም ዶክተር አብይ አህመድም እንደዚሁ ተናግረዋል። የልማት ስራዎችን ወደፊት ፍሬ አፍርተን እንመለከታለን ብለዋል። ይሁን እንጂ ከአንድ ተቋም ከአንድ የብልጽግና መስሪያ ቤት እንዲህ አይነት የተለያዩና የተዛቡ መረጃዎች መውጣታቸው እጅግ አስገራሚና ሀገሪቱም በማንና እንዴት እየተመራች እንዳለ አመላካች ነው ሲሉ አብዛኞቹ ተናግረውታል። አሁን ወደ ውጭ ዜና እኔታለን። የጦር አዛዡ ተገደሉ። የእስራኤል የሊባኖስ ሂዝቦላ ከፍተኛ መሪ መገደላቸውን ይፋ አድርጋለች። የእስራኤል ጦር አይዲኤፍ ሀሽም ካድን ኢላማ ውስጥ ያስገባ ጥቃት ሰንዝሬ ገድያቸዋለሁ ሲል ነው በኤክስ ገጹ ላይ የጻፈ ህይወታቸውን ያጡት መሪ በሄዝቦላ ሬዳዋል ሀይል ውስጥ ከፍተኛ አዛዥ እንደነበሩም አስታውቋል። ግድያውን የፈጸመው በደቡብ ሊባኖስ ቃና በተሰኘች አካባቢ እንደሆነ ነው የገለጸው። እርምጃችንን ወስደናል ከዚህ በኋላም እንቀጥላለን ሲሉ ነው የገለጹት። አምስተኛ ግዛት ለመሆን በፍጹም አንፈቅድም አሉ። ካናዳ መቼም የአሜሪካው ሃምሳ አንደኛ ግዛት አትሆንም ሲሉ ነው የካናዳው ጠቅላይ ሚኒስትር ጆስቲን ትራምፕ የተናገሩት እንደ ትራምፕ አይታሰብም ከዚህ በኋላ አሜሪካ ግዛት ትሆናላችሁ ብላችሁ አጠብቁ ብለዋል በተለይም ትራምፕ የሚፈልጉን የካናዳን ኢኮኖሚ በአጠቃላይ ወድቆ ማየት ነው ሲሉ የገለጹት ትሩዳ ይህንን የሚፈልጉትም ካናዳን ለመጠቅለቅ ካላቸው ፍላጎት የተነሳ መሆኑን ገልጸው ይህ በፍጹም አይከሰትም ብለዋል። ካናዳ መቼም ቢሆን ሃምሳ አንደኛዋ የአሜሪካ ግዛት አትሆንም በማለት በአጽንኦት ቃላቸውን ሰጥተዋል። ይህንን አንቀበለውም ሲሉም ነው ያሳወቁትም የተባበሩት መንግስታት ድርጅት በኤርትራ ላይ የሚወሰደው ተናጠላዊ እርምጃ አንደግፍም ማለች ቻይና። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ ኤርትራ ከፍተኛ የሰብአዊ መብት ጥሰት እየፈጸመች ስለመሆኑ መገለጹ ይታወቃል። ይህንን የሚገልጹ የተለያዩ ሪፖርቶች በአንዳንድ ሀገራት የሰብአዊ መብት ተቋማቶች መቅረቡ አይዘነጋም። ይሁን እንጂ ቻይና በዚህ ውስጥ እጇ እንደሌለባት እወቁልኝ ስትል ገልጣለች። በኤርትራ የሚገኘው የቻይና ኤምባሲ በኤክስ ገጹ ላይ ይህንን ገልጿል። ባለፈው ሳምንት መጨረሻ በተካሄደው የምክር ቤቱ ስብሰባ ላይ ቻይና የሰብአዊ መብት ጉዳዮችን ፖለቲካዊ ማድረጉ አጥብቃ ትቃወማል ሰጥቻለች ሲሉም ገልጸዋል። በኤርትራ የሚወሰዱትን የተናጠል እርምጃዎችም በፍጹም ልንደግፍ አንችልም ሲሉ ነው የገለጹት። በትራምፕ አስተዳደር ውስጥ በዋይት ሀውስ ነገሮችን በፍጥነት እየተቀያየሩ መሆኑ ተገለጸ። ትራምፕ ደካማ ነው፣ ፑቲን ወንጀለኛ ነው፣ ዘለንስኪ ጀግና ነው መባሉም ተጀምሯል። አሁን አሁን በራሳቸው በአሜሪካ ሰዎች በተለይም በአሜሪካ እየተከናወነ ያለው እንቅስቃሴ ፍጥነቱ እጅግ አስገራሚ ሆኗል። ትራምፕ ዩክሬንን በአሳፋሪ ሁኔታ ተችተዋለች። ሸምል በዩናይትድ ስቴትስ ሴኔት ውስጥ የትጥቅ ትግል አገልግሎት ኮሚቴ አባሏ ዲሞክራቲክ ታሚ ናቸው ተቃውሞውን ያቀረቡት። ሴናተሯ ዋይት ሃውስ የዩክሬን እርዳታ ለማቆም ያሳለፈው ውሳኔ በአሳፋሪ ሁኔታ ዩክሬንን መተነው ነው ሲሉ ጠርተውታል። ሴናተር ታሚ ይህንን ውሳኔ የሀገራችን ደህንነት የበለጠ አስተማማኝ አያደርገውም፣ ከዲሞክራሲ ሀገሮቻችን ጋር ያለን ግንኙነት እያዳከመ፣ ፑቲንና ጠላቶቻችንን የሚያበረታታ ነው ሲሉም ወቅሰውታል። ተገቢ አይደለም ሲሉም ነው የገለጹት። ፕሬዚዳንት ዶናልድ ትራምፕ ለኮንግረስ ባደረጉ ንግግራቸው ያነሷቸው ቁልፍ ነጥቦችም እንዲህ ይዘረዘራሉ። ዘለንስኪ በተቻለ ፍጥነት ለድርድር መቀመጥ እንደሚፈልጉ የሚገልጽ ደብዳቤ እንደላኩላቸው ገልጸዋል። ሩሲያ ለሰላም ድርድር መዘጋጀት ሆነ የሚጠቁሙ ጠንካራ ምልክቶችም አሉ ሲሉ ነው የገለጹት። የክኖር ግጭት በተመለከተ እብደት መቆም አለበት በማለት ንግግራቸውን እንዲጀምርም አሳስበዋል። የዩናይትድ ስቴትስ ህዝቦች ከፈቀዱ ግሪንላንድ ወደ ግዛቷ ለመቀበል ፈቃደኛ እንደሆነችም፣ ደሴቷን በአንድ ወይም በሌላ መንገድ የራሷን እንደምታደርግም ነው የገለጹት ፕሬዝዳንቱ። አሁን ጠንክረናል ሲሉ ነው ያሳወቁት። ዶናልድ ትራምፕ ዋሽንግተን ወደ ሀገሯ ውስጥ በሚገቡ እቃዎች ላይ የቀረጥ ጭማሪም ታደርጋለች ሲሉ ገልጸዋል። ቻይና እንድና አውሮፓ ህብረትም ከመጋቢት አራት ጀምሮ አጸፋዊ ቀረጥ ይጣልባቸዋል ሲሉም አስጠንቅቀዋል። ኮንግረሱ ሙሉ በሙሉ በዩናይትድ ስቴትስ የሚመራው የላቀ የመከላከያ ስርዓት ጎልደን ዶም የገንዘብ ድጋፍ እንዲመደብም ጠይቀዋል። የባለሙያዎች ቁጥር ሙያዊ ብቃት መሰረት ያደረገ እንጂ ዘርና ጾታን ተገን እያደረገ መሆን የለበትም ሲሉም ነው ያሳሰቡት። ዩናይት ስቴትስ ማርስ ላይ እና ከዛም ባሻገር ባንዲራዋን ትተክላለች ሲሉም ገልጸዋል። ትራምፕ ለአሜሪካ አለም ከዚህ በፊት ታይቶ የባይታወቅ ሁኔታ ወርቃማ ዘመንም ትመጣለች ሲሉ ነው ቃል እየገቡት እንቀጥላለን ሲሉም አሳውቀዋል። በተለይም ትራምፕ በኮንግረስ በታሪክ ረጅም ንግግር በማድረግ ክብረ ወሰን መስበራቸውንም ነው የታወቀው። በመጨረሻ በደብረጽዮን የሚመራው ህዋት ምክትል ሊቀመንበር አቶ አማኑኤል ክብረ ክብሮ ሾጋር ባደረጉ ቃለመጠየቅ በኢትዮጵያና በኤርትራ መካከል ሰሞኑን እንደተካሄደ ያለ መቃቃር የቃላት ጦርነት ወደ ግጭት ሊያስገባ ይችላል ሲሉ ገልጸዋል። አሁን አስኪ ደረጃ ላይ ነው ያለ ነው ይህ ችግሩ እየባባሰ መጥቷል ነው ሲሉ የገለጹት። ቀይ ባህርን በተመለከተም ሰሞኑን በዚህም በዚያም በኩል የሚታዩ ዝግጅቶች ወታደራዊ እንቅስቃሴ ጋር እየፈጠሩ ነው ሲሉ ገልጸዋል። ህዋትም ሆነ የትግራይ ጸጥታ ኃይሎች ከኤርትራ ጋር ምንም ግንኙነት አላደረጉም እየተነሳ ያለው ወይም እየተወራ ያለው አሉባልታ መሰረት ቢስ ነው ብለዋል። የፕሪቶሪያ ስምምነት ተግባራዊ እንዲደረግም የሰላም አማራጭ ነው የሚከተለው ሲሉም ነው የገለጹት። ይሁን እንጂ አሁን አደጋ እየመጣ ነው፣ ለጦርነት የሚቀሰቀሱ አመላካች ጉዳዮች አሉ ሲሉም ነው የገለጹት። ክብራንት መልካቾቻችንና አድማጮቻችን እንደአሁኑ ያቀረብኩላቸው የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራንት መልካች አድማጮች ጋር የምናደርገው የቀጥታ ውይይት ላይ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰነበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት ዘውዱ መንግስት የነበርኩኝ ጤና ስጥልኝ።